ቤተሰብ እና ዘመድ መርዶ ተረድተዋል፣ ዝርዝር መረጃውን እናደርሳለን። መራራ እውነት ቤተሰብ ጋር ደርሶ እጅግ በጣም በሚያሳዝን ሁኔታ የራያ ህዝብ ግልብጥ ብሎ አደባባይ ወጥቷል። በጣም ነው የሚያሳዝነው። ይቺ ምድር ይቻለን ፍትህ የላትም፣ ፍትሃዊ አይደለችም። በእውነት ነው ያልኩት እኔ በቃ። ምክንያቱም እነኝ ሰዎች እነኝ የዋህ ሰዎች አገራቸው ላይ እንግዲህ ራያ ላይ ሁላችሁ የምታውቁት ነው። በጣም በተደጋጋሚ ጦርነት ተከፍቶ በጣም ብዙ ስቃይ እንግዲህ ራያ መሬቱ ለእነሱ አይደለም ለሌላ የሚበቃ ነበር። ነገር ግን ብዙ ስቃይ አለ በአማራ ክልል በሚባል ደረጃ በሁሉም ዙሪያ ሉ ስቃይና መከራ እንግርት ደርሶባቸው ልጆችም ሁሉም ነገር ካቅም በላይ ሲሆን፣ ትምህርትም የተለያዩ ነገሮች መንቀሳቀስም መስራትም በማይቻልበት ሁኔታ ሲሆን እንግዲህ ምርጫ ሲያጡ እነ ወጣቶች ልጆች በጣም የሚያሳዝን ነገር ነው። ቪዲዮን አይታችሁታል ብዬ አስባለሁ። ያላያችሁት ግን እንዳታዩት፣ ቪዲዮን እንዳታዩት ምንም አይሰራላችሁ ማየታችሁ ማለት ነው። ምንም ጠቀም የለውም ና በዚህ ሁኔታ ተሰደው እንግዲህ የመን የመን ባህር ውጧቸዋል። በጣም ነው የሚያሳዝነው። እኔ ምን እንደምል እራሱ አላቅም። ብቻ ቀስም ይሰብራል። በጣም ነው የሚያሳዝነው። ማለት በአንድ ጊዜ የሆነ ሰው ቢሞት ምንም ማለት አይደለም ታውቃላችሁ። ለመጀመሪያ ጊዜ አንድ ሰው ቢሞት እሺ፣ ኖርማል ነው እንላለን። እነኚህ ልጆች ግን በተደጋጋሚ ነው ባህር እየበላቸው ያሉት። በጣም በተደጋጋሚ በዚህ አመት ስንቴ ነው ሰው ባህር ውስጥ ሰምጠው የቀሩት? ስንቴ ጊዜ ሰመጡ? ስንቴ ነው ቤተሰብ ቀስሞ የተሰበረው? ስንት ቤት ውስጥ የሆን ድንኳን የተተከለው? ፈጣሪ ወቀው። እነኚህ ሰዎች ግን ሁሉም ከራያም፣ እንደዚሁም ደግሞ እንግዲህ በአብዛኛው ጊዜ የሚሰደዱት ራያና አጣዬ ናቸው። የአጣዬ ሸዋ ልጆች ናቸው እነህ ሰዎች አጣዬና ሸዋ እንግዲህ በዚህ አመት ብቻ ከአስራ ሶስት ጊዜ በላይ የተወረረች ሀገር ነች። አጣዬ ከአስራ ሶስት ጊዜ በላይ የተቃጠረች ሀገር ነች። ትንሽ ስትለማ ወደ ውድም ትላለች። ትንሽ ስትለማ ወደ ውድም ትላለች። ከአቅም በላይ የሆነ ሁሉም ነገር ከአቅም በላይ እውነት። አንዳንዴ ስታስቡት ሁሉም ነገር እኔ እንጃ፣ ቃላት እራሱ የለኝም የማቀነባብርበት ማለት ነው። ለምን ይሰደዳሉ? በህገወጥ ለምን ተሰደዳችሁ ለምና፣ ብዙ ነገር እንላለን፣ ብዙ እንላለን። ግን ማንም ሰው ወዶ አይሰደድም። ምርጫ ሲያጣ ግን ሰው ይሰደዳል። ስትኖሩ ምግብ ያስፈልጋችኋል፣ ልብስ ያስፈልጋችኋል። የወሳኝ ነገር ነው ይሄም ማድረግ አይቻልም ሀገራችን ላይ በአሁን ሰዓት መቼም የሚያውቀው ያለበትና በዚያ ዙሪያ ያለ ሰው ነው። እና እነኚህ ወጣቶች ይሁን ሁሉ ነገር ተከልክለው በሀገራቸው ሲኖሩ ተሰደዱ እንሞታለን ወይ እንመለሳለን የሚለውን ነገር አውቀው ነው በእርግጥ የተሰደዱት። ግን በጣም ነው የሚያሳዝነው። ለቤተሰብ በጣም ያሳዝናል። እነሱ ወስነው ነው የተሰደዱት። እነኚህ የዋህ ቤተሰቦች ግን ያሳዝናሉ። ሁሉም እየሆነ ያለው ነገር ሁሉ ያሳዝናል፣ ያሳዝናል እጅጉን በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። እንግዲህ በዚህ ዓመት ብቻ በጣም ከአራት ጊዜ በላይ ነው ጀልባዎች ሰመጡ የተባለው። ከዚህ በፊት እንግዲህ ወር እንኳን አልሆነውም አራት ጀልባዎች ሲሰምጡ፣ አሁን ደግሞ በድጋሚ እንግዲህ ከመቶ ሰማንያ አንድ ሰው በላይ ነው ሰምጦ የቀረው ማለት ነው። ባህር ላይ እንግዲህ አስከሬናቸው ቆይቶ ምናምን የተገኘው የተንሳፈፈ አስከሬን ተገኝቶ ከኪሳቸው ውስጥ ነው እንግዲህ መታወቂያቸውም እንደዚሁም ደግሞ አንዳንድ ስልኮች የተለያዩ ነገሮች ከኪሳቸው ውስጥ ተገኝቶ ተብሎ ወጥቷል እንግዲህ ኪሳቸው ውስጥ በተገኘ መታወቂያ ነው አድራሻቸው ማለትም ቤተሰቦቻቸው ራሱ የተገኙት ሳውዲ አረቢያ ቀጠር ምናምን ተጽፎ ስለነበረ በዚህ በኩል ተደውሎ ቤተሰቦቻቸው ተገኝተዋል ማለት ነው እኔ እንጃ ምን እንደምን ራሱ አላውቅም ለቤተሰብ በጣም መራራ ነው በጣም መራራ ነው በተለይ ደግሞ ለየዋሁ ወለየ ለገጠሬው እግዚአብሔርን መራራና ሬት ነው፣ ሬትና አሞት መጎንጨት ነው ብዬ ነው የማስበው። በዚህ ሁኔታ ይሄን አዘን መረዳት ይሄ ሁሉ ሰው እውነት፣ ታውቃላችሁ፣ እኔ በጣም ያዘንጉት ማለት በጣም ያዘንጉት እኔ እንደዚህ ከተሰማኝ እነሱ ምን ተሰምታችሁ ይሆን ማለት አውቃለሁ። እኔ አንዴ ገጠር እናት ልጅ ካሁን ካሁን ደወለልኝ ስልክ እንኳን እንዴት እንደሚደውል ማታውቅናት ይህንን ነገር ስ ሲነገራት ምን እንደምትሆነ እኔ አውቃለሁ ረዳለሁኝ። እና በጣም ከባድ ነው ይሄ ሁሉ ነገር። አማራ ክልል እንግዲህ እንደሚታወቀው በአዋጅ ከተከለለ ቆይቷል። እንኳን አይደለም ወጣት፣ ትልቅ ሰው እንኳን ለመኖር ይፈትናል። በጣም ይፈትናል። በቃ ስቃይ ነው እውነት። እነኝ ሁሉ ወጣቶች ምርጫ ሲያጡ ነው ሰርተው ቤተሰቦቻቸውን ለመቀየር የተሰደዱት። እንደው በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እንደው እኔ እንጃ፣ እንደው ዝም ብለን በቃ እንደው ድፍን አድርገን እግዚአብሔር አመጣው፣ እግዚአብሔር ፈጠረው፣ እግዚአብሔር ወሰደ ብለን እንጽናና እንጂ ነገሩን ካብላላ ነው እና ካወጣ ነው ካወረድ ነው እምነቴን ነው በአንድ ጊዜ ጭርጭር ብለን ድፍት ነው የምንለው። በእውነት ድፍት ምክንያቱም እነኝ ወጣቶች ደም እንደሚሰደዱ እናውቃለን፣ እናውቃለን፣ በደንብ እናውቃለን። ሁላችንም በዚህ ልክ ለምን ስደት እንደበዛ እናውቃለን፣ እናውቃለን። ግን ጊዜ ለኩሉ ይላል መጽሐፍ። ጊዜ ለኩሉ ነው፣ ጊዜ ለኩሉ ነው በሚለው እንትወው እንጂ ሁላችንም እናውቃለን። ግን በጣም ያሳዝናል፣ በጣም በጣም የሚያሳዝነው እነሱስ ወደማይቀርበት አለም ሄዱ። ግን እንደዚህ የቆሙ ቤተሰብ ምንድን ነው የሚያጽናናቸው? በምን ቃል ነው የሚጽናኑት? እንዴት ነው የሚጽናኑት? በእውነት እንዴት? በምን ቃል ማን ነው የሚያጽናናቸው? እነሱን ነው እውነት። አሁን አስክሬ ላኩልኝ፣ አትላኩልኝ፣ እንደገና ጭቅጭቅ። እንደገና እውነት ቀብሮም እኮ መገላገል እኮ ነው፣ ግልግል። እዚያው እኮ የሆነ ሰው ሙትት ቢል ቅብር አድርጎ እዚያው ግልግል፣ አይን እያየ ይቀበራል፣ እፎይ ነው። ግን በሩቅ አስቀምጣችሁ መጠባበቅ በጣም ከባድ ነው። ወይንም ደግሞ አለ እያላችሁ ማሰብ ማለት ነውና እኔ እንጃ፣ በስንቱ ነው የሚቃጠሉት? በስንቱ በስንቱ ነው የሚቃጠሉት? እኔ እነሱ ቦታ አድርጌ ራሴ እንስስለ በጣም ነው የሚያመው። እግዚአብሔር መጽናናትን ይስጣቸው። መቼም ለሰው ልጅ የማይቻለው ሁሉ ለእግዚአብሔር ይቻላል እና መጽናናትን ይስጣቸው። ልባቸውን ድንጋይ እያደርገው ከማለት ውጭ ምንም አደለም። በግሌ ምንም ለማለት አልችልም ግን እንደው በቃ በእነሱ ቦታ እንደው ራሳችንን ቁጭ ስናደርገው፣ አቤት አቤት አቤት! በእውነት በእነሱ የደረሰ በማንም አይድረስ፣ በማንም አይድረስ። ወንድሞቻችን እህቶቻችን ሰርተን እንለወጣለን ብለው ተሰደው ግን በዚህ ሁኔታ ባህር ላይ ቀሩብን። እውነት ረብስ እንጃ። ይቻላም ፍትህ የላትም፣ በእውነት ይቻላም ፍትህ የላትም። ፍትህ የላትም፣ በጭራሽ ፍትህ የላትም ይቻላም ሁሌ እየየ ከማለት ግን ከዚህ በኋላ የአማራ ክልል ወጣቶች ተደራጅተው እነኝን ደላሎች ከስር መሰረታቸው መነቀል አለባቸው ብዬ ነው ማስበው። ቅጣታቸው መውሰድ አለባቸው። በየጊዜው ለእነሱ ብር፣ ለእነሱ ኪሳቸው እንዳይጎድል ተብሎ ይሄ ሁሉ ሰው መገበር አለበት ብዬ አላስብም። እና ሁሉም ሰው መንግሥትን መጠበቅ የለብንም ከዚህ በኋላ በቃ እኛው ራሳችን ተደራጅተን እነኝን ደላሎች የሚገባቸውን ቅጣት መስጠት ለምን ድጋሜ ሌላ ሰው ይህን እያዘጋጁ ነው? እነሱ ሌላ የሚቀብሩትን ሰው ምንጨነቃቸው ጨነቃቸው። እነሱ ኪሳቸው ብቻ ይጉደል። በእውነት የእኛ ጠላቶቻችን እነሱ ናቸው። በአሁን ሰዓት በእውነት እነኝን ደላሎች ከስራቸው አፈላልጎ የሚገባቸውን ቅጣት መሰጠት አለባቸው። እንዲህ በዚሁ ዝም ከተባሉ አሁንም በዚሁ መንገድ ሌላ ሰው እንልካለን ብለው ሌላ ሰው ይጨርሳሉ። ምክንያቱም ሰው እኮ በህጋዊ እኮ ሊላክ እኮ ችግር የለውም ስደት ያለና የሚኖር ነገር ነው ግን በዚህ መልኩ በባህር ይሄን ኩሎ ሰው በየጊዜው እየተገበረ እስከ መቼ ነው የሚቀጠለው? እስከ መቼ ድረስ ነው ምርጫ ስለሌለ ነው እያልን ዝም የምንለው? እስከ መቼ ድረስ ነው ይሄ የዋ ህብረተሰብ ሲያለቅስ የሚኖረው? እነኛ ወንድሞቻችን እህቶቻችን አያቁም እኮ እንደዚህ እንደሚሆን ባህሩ፣ ደላሎቹ ግን ያውቃሉ ሁሉን ነገር። ግን ለምን ሰው በሰው ላይ እንደዚህ እንደከፋ አላውቅም እና ፈጣሪ ለቤተሰቦቻቸው መጽናናት እንዲስት ለወንድም ለእህቶቻችን ደግሞ ነፍሳቸውን በጸደቅነት ያሳርፍልን። አረ ፈጣሪ ለሀገራችን የተሻለን ነገር ያምጣልን። በእውነት እስከ መቼ ድረስን እንደዚህ የምንቃጠለው እኛ ግን